ጨረቃዋ ጨረቃዋ ጨረቃዋ በመጀመሪያ እንደዚህ ፍልቅ ልቅ ልቅ ብለሽ እምር ብሎብሽ ፏ ብለሽ ስላየሽ ደስ ብሎኛል። ሲጀመር እኔ እንደዚህ ሆነሽ ማየት ነው የምፈልገው። ማንም ቢሆን የጨረቃ ፋሚሊ ብርኬም ሆነ አንቺ ተከፍታችሁ ማየት በጣም ከባድ ነው እና እግዚአብሔርን ትላንትና በጣም ከፍቶ ነበረ። የትላንት ነው ቪዲዮ፣ ዛሬ ነው ያየውት እና ነግሬያቸዋለሁ እና በቃ መጨረሻ አካባቢ ያለውን አክት አይታችሁት ከሆነ ልክ ብሩኬ አትሄድ ምናምን እያለችው ውልቅ ብሎ ሲሄድ ማርያም በጣም ነው ያሳዘን። የሆነ አይደለ ስብር ነገር ያለች መሰለኝ በሀይሜዬ በቃ በርዘግታ ልታለቅስ ነው አሁን። ወይኔ ጉዴ ጉዲ፣ እንደው ምን ይሻላል ሰው ከሌላ ጠገቧ ምናም ብዬ በጣም ተጫውቃ አለው። ከብሩኬ በላይ ማንም ይጨነቅላት የለም። ግን ደግሞ እኔ እንጃ ለምን እንደሆነ ባላቅም በቃ አላደል ራሴን በሷ ቦታ አድርጌን ያሰብኩት በቃ ከባድ ነው ታውቃላችሁ። የሆነ በቃ ከምትወዱ ሰው ጋር ተጨቃጭቃችሁ ምናምን ነገር በቃ እናንተ የጠበቃችሁት ነገር ሳይሆን፣ በቃ እኔ ብዙ ጊዜ ማለት ነው ሴቶች እኛ የምንፈልገው ባሎቻችን ለምን ግብዳ ጥፋት አያጠፉ የፈለገ ትልቅ እየጥፋት እንኳን ቢያጠፉ የሆነ በቃ እቅፍ አድርገው አባብለው ምናምን ነገር ይቅርታ ከጠየቁን እግዚአብሔር! ትልቅ ጥፋት ቢሆን ራሱ ይቅር እንላለን። እንደው ሴቶች እየ እስኪ ተናገሩ የኔ ማሬ የኔ ቆንጆ ብሎ እቅፍ አድርገው ቢያባብላችሁ የምር ያጠፋውን ጥፋት የምትረሱ ሴቶች የላችሁ? እንደኔ ከሆነ ነው ምላችሁ። ና ግን ብሩኬት ጥሏ ትልቅ ስል በቃ የሆነ ስብር ያለች ነው የመሰለኝ። ና ዛሬ ደግሞ እንደዚህ እየሳቀች ተፍለቅ ልቃ ጭራሽ ደግሞ የዘፈነችው ዘፈን ለአንድ አፍታ ወጣ ብለህ ስትገባ ትናፍቀኛለህ፣ የአስቱካን ዘፈን በነገራችን ላይ ሀይሚና አስቱካ ዝምድና ሳይኖራችሁ አይቀርም። በእውነቱ ማለት ነው። በጣም ነው የምትወዳት አስቴርን። በጣም ብዙ ጊዜ ራሱ ማለት ነው የአስቴርን ዘፈን ሪፖስት ስታደርጋታለሁ። ሀይሚና አስቱዬም በጣም ነው የምትወዳት፣ እኔም እወዳታለሁ። በነገራችን ላይ የእውነት የሰው ዘር ናት አስቱ ማለት ነውና ለማንኛውም ፈጣሪ በመካከላችሁ ይግባና ሰላም ያውርድ። ሌላ ምንም ካለሱ ሌላ ወንድ የለም ወይ ላላችሁ ሰዎች ደግሞ የምትሉ ሰዎችላ ስልክ ስለገባቤ ነውና፣ ያለ ብሩኬ ወንድ የለም ወይ ምናምን የምትሉ ሰዎች አላችሁ። ኧረ የሚለምናት ወንድ ሞልቷል። ወንድ ነፍ ነው ሞልቷል። ግን ደግሞ እኔ እንደዚያ ምለው ከምን አንጻር መሰላችሁ እኔ እንደሚዋደዱ መስሎ ስለሚታየኝ ነው። ታውቃላችኋ እንጂ ወንድ ማንኛውም ወንድ ሞልቷል፣ ሞልቷል ወንድ የሚለምናት አትለዘውም። ግን ደግሞ ወንድ ሁሉ ወንድ አይደለም። በተለይ ለሀይሜ፣ ምናልባት እኮ ለእሷ መስሎ የሚታያት ብሩኬ ብቻ ሊሆን ይችላል ወንድ። ምክንያቱም የሚታየው ሁሉ ወንድ አይደለም። ግን የሀይሜ ወንድ ደግሞ እሱ ነው። የብሩኬ ሴት ደግሞ ሀይሚ ናት። እንደዛ ስለሆነ ነው እንጂ ሌላ ከምንም አንጻር ተነስቻ አይደለም። አይለያዩም አይለያዩ ብሩክ የተረጋጋ ሀይሚ እንዲህ ኮኝ የምለው ቢለያዩ እሷ አሁን እንድታጣለች ወይም እሱ ሴት ያጣል ብዬ አይደለም፣ ግን ደግሞ ሰው ሁሉ ሰው አይደለም። ለዛ ስለሆነ ነው።